ዛፍ መትከሉ ምን ይሰራል ላ በፍሬው ካልተጠቀሙ፣ ፍሬው አይጣፍጥም ብሎ ፍሬውን ከረገጡ ምን ይሰራል ላ አበባው ማዕዛ የለውም ብሎ አበባውን ከመርግጥ ዛፉን ባይተክሉት ይሻል አይደል? አይሁድም ትንቢቱ ባይነገርላቸው በተሻላቸው ነበር። አይሁድ ሱባኤው ባልተቆጠረላቸው፣ ትንቢቱ ባልተነገረላቸው በተሻላት ነበረ። ቤት አይሁድ ነገር ግን ትንቢቱ ተነገረላ ትንቢቱን ተቀበለች፣ ሱባኤው ተቆጠረላ ሱባኤውን ተቀበለች። ሲደርስ ግን እምቢ አለች። ና ምን ያ ባልተፈጠረ በተሻለው ነበር ማለት ይሄ ነው። ይሄ ነበር ይሁዳ ሐዋርያ ሆኖ ባልተመረጠ በተሻለው እኮ ነበር። በዚያው እንደሄደ ቀጠለ ነበር። በበደል ላይ በደል አይጨመርለትም ነበርና በበደል ላይ በደል መድኃኔዓለም ኢየሱስ ክርስቶስ ወይ ዘሰ አልቦ ምክንያት አልልክም ምክንያት ለጌጋይክሙ አልቦ ምክንያት ለጀጋዩም ለጥፋታችሁ ለበደላችሁ ከዛ ረጀመሩ ምክንያት የላችሁም፣ ምክንያት የላችሁም ይላቸዋል። ባላስተምራቸው ባልወርድ ባልወለድ ስራት ባልሰራላቸው ባላስተምራቸው ባልሰቀል ባልሞት ኖሮ ለበደላቸው ምክንያት ይኖራቸው ነበር። ሕግ ባትሰራልን ነው እንጂ እንዲህ አይነት ደግ የሆነ ሕግ ፍጽምት የሆነች ሕግ ባትሰራልን ነው እኛ የጠፋ ነው የበደል ነው ሊሉ ምክንያት ነበራቸው፣ ምክንያትም ነበራቸው። አሁን ግን ምንም ምክንያት የላቸውም። ሁሉን ነገር ሰርቻለሁ። ጆሯቸው ውስጥ ወንጌል ተሰብኳል። አይምሯቸው ውስጥ ወንጌል ጩኸዋል። ዓይናቸው ውስጥ ቀራኒዮ ተተክሏል። ክርስቶስ እንዲሁ ነው ተሰቅሏል። ስለዚህ ምንም ምክንያት አላችሁና፣ ሰው ለስንፍና ምን ምክንያት አለው? አልሰማሁም እንዳይል ሰምቷል። አላየሁም እንዳይል አይቷል። ምኑን ምኑን አልጨበጥኩትም እንዳይል ጨብጦታል። አልዳሰስኩትም እንዳይል ዳሶታል። ምኑን ምኑ ምክንያት ያቀርባል? አሁን አልቦሙ ምክንያት ለየገዩ፣ ምክንያት የለም ለበደላቸው፣ ለጥፋታቸው ምክንያት የለም፣ ምክንያት የለም እና ለዚህ ነው ስለዚህ ለእነዚህ ሰዎች ምነ ባልተከሉት፣ ምነ መስቀሉን ባልተከሉት በተሻላቸው ነበረ። ምን ነው ክርስቶስ እንደሚወለድ ትንቢቱን ባልሰሙት፣ ትንቢት ባልተነገረላቸው በተሻላቸው ነበረ። እዳ በደል ነው የሚሆንባቸው፣ የበለጠ እዳ በደል ነው የሚሆንባቸው ትንቢቱን ይዘው በዚያ ላይ እየተመኩ እየተመጻደቁ፣ እኛ የአብርሃም ልጆች ነን እያሉ አህዛብን እንደ ኤምንት እየተጸየፏቸው፣ እነዚህ እርኩሶች ናቸው እያሉ እንደ እርኩሰት፣ እንደ ሌላ ፍጥረት፣ እንደ ከል ፍጥረት እኮ ነው የሚቆጥሯቸው የነበረ። እንዲሁና እንዲሁና በምጽድቅ ኑራ፣ ቤተ አይሁድ ግን ክርስቶስ ሲመጣ ክርስቶስን አሳልፋ ሰቀለችው። በመስቀሏ እጅግ በጣም እዳ በደል ሆነባት። መስቀሉን ተከሉ መስቀል ላይ ያፈራውን ፍሬ ግን አህዛብ ተመገቡ ይላል ምኩራብ አነመት ፀምረ ወቤተ ክርስቲያን ተአጽፈቶ ቤተ አይሁድ ቤተ አይሁድ ሸማውን ሰራች ይላል ይኸው ዮሐንስ አፈወርቅ ነው እንደዚያ የሚለው ምኩራብ አነመት ፀምረ ፀምሩን ይህን ወርቁን ግምጃውን ድርብ በፍታ የሆነውን ቤተ አይሁድ ሰራችው ወቤተ ክርስቲያን ተአጽፈቶ አህዛብ ግን ለበሰችው ለበሰችው ። ምን ይሰራል ለቢሰሩት ሸማውን ቢሰሩት ካልለበሱት ወይ ካልተጠቀሙት ካልተጠቀሙበት ምን ይሰራልና ሰርቶ ለሌላ እኮ ነው። ሰርቶ ለሌላ እና ይሄ ማለት ከቀድሞ ተመሳሳይነት መግለጽ ነው። ያንን በብዙ መልክ መግለጽ በብዙ መንገድ መግለጽ ነው። መግለጽ እና ምኩራባን የምትጸምር ነው። ፍታዩን ንጹህ ድርብ የሆነውን የወርቅ ልብስ የጸጋውን ልብስ አይሁድ ሰራችሁ፣ አህዛብ ከሩቅ ምስራቅ መጠው ለበሱት። ገዙት በነፃ ለአይሁድ መሰላቸው። ገንዘብ የተቀበሉ አህዛብ ግን በነፃ በነፃ ለበሱት። ሰላሳ ብር የሚሆነን መስሏቸው ያኛውን ወርቅ የሆነውን ንጹሁን የወርቅ ልብስ በሰላሳ ብር ገዙት። አህዛብ ግን ያንን ለበሱት። ይሁዳ ማለት ነው። በይሁዳ አማካኝነት አይሁድ ክርስቶስን የሸጡት እንካ ሰላሳ ብር ብለው በሰላሳ ብር የሸጡት ሰላሳ ብር ሰጥተው የሸጡት ነገር ግን ብሩንም ያልተጠቀሙበት የገዙትንም ንጹህ ንጹህ ልብስ ያለበሱት ማለት አይሁድ ናቸው። አይሁድ አይሁድ ክርስቶስን በሰላሳ ብር ገዝተው አልተጠቀሙበትም። እ ገንዘቡንም ሰላሳውን ብር አልተጠቀሙበትም። ይሁዳ ታንቆ ነው የሞተ ታነቀበት። ይሄን ብር እኛም አንጠቀመውም ብለው ለሌላ ለመጻተኛ ነው እንዲሁ ሊያደረጉት ያ ገንዘቡ ራሱ ይሄን ለኛ ልናደርገው ልናውለው አይገባም። ያን ሰላሳውን ብር እንኳን አልተጠቀሙት። ለኛ ሊሆን ለመጻተኛ ለሌላ ለተናቀሰው በድንገት መጦ እዚህ ለሚሞት ሰው ለዚያ ይሁን ለሚቀበር ለሌላ ሰው ይሁን። በሁለቱም ሳይጠቀሙበት ነው የቀሩ። በተበተነው ብር ይሁዳ በበተነው ብርም አህዛብ ናቸው ሌሎች መጻተኞች ናቸው የተጠቀሙበት ለዛ መቃብር ነው የሆነው። ክርስቶስንም የተጠቀሙት እነዚያ ናቸው። እነዚያ ያዘጋጃሉ፣ እነዚያ ይጠቀማሉ። አይሁድ እንጀራ ትጋግራለች፣ አህዛብ ትበላል፣ ይበላሉ፣ አህዛብ ይበላሉ። ቤተ አይሁድ ትጋግራለች፣ አህዛብ እየመጡ ይመገባሉ። ቤተ አይሁድ ትሰራለች ንጹሕን ልብስ፣ አህዛብ ደግሞ ይጎናጸፉታል። ያምርባቸዋል፣ ይዋቡበታል፣ በዚያ ልብስ ይዋቡበታል። አይሁድ የክርስቶስን ደም ያፈሳሉ፣ አህዛብ በደሙ ትታጠባለች፣ አህዛብ ይታጠቡበታል። ቤተ አይሁድ የክርስቶስን ስጋ ትቆርሳለች፣ አህዛብ ደግሞ የተቆርሰውን ስጋ ይበላሉ። አይሁድ ክርስቶስን መስቀል ላይ ይሰቅላሉ፣ ይቸነክሩታል፣ ይቸነክሩታል፣ አህዛብ ደግሞ በክርስቶስ ቁስል ቁስላቸውን ይፈውሳሉ። እነሱ ቁስላቸውን እንደገና የበለጠ ያቆስላሉ አይሁድ አህዛብ ደግሞ የቆሰለውን ቁስላቸውን በክርስቶስ ቁስል ይፈውሱ ያድኑታሉ። ቁስለ ስጋቸውንም ቁስለ ነፍሳቸውንም። አህዛብ ስጋቸውም ነፍሳቸውም ነው የቆሰለ። ኋላ ግን የስጋቸውን ቁስል የነፍሳቸውን ቁስል ዳነ ደረቀላቸው፣ እንደነበረ ሆነ፣ እንደ ጥንተ ተፈጥሯቸው ገንለት ላይ የነበረ ጥንተ ተፈጥሯቸው ሆነ ተመለሰላቸው። አይሁድ ግን ስጋቸውንም አቆሰሉ፣ ነፍሳቸውንም አቆሰሉ። ነፍሳቸው በቁስል ነደደች ነደደች ትንቢቱን አልቀበልም ማለቶች አይደለም አልደረሰም አልተፈጸመም ማለቶች አደለም አይደለም ሰቅለን እንግደለው ብለው ሰቀሉ ነፍሳቸው በጣም ቆሰለ ይሁዳ ቆሰለ እኮ ይሁዳ እንዴ ታንቆ ሲወርድ እኮ ቆሰለ ሆዱ ተቀደደ እኮ ጨንጓራው እኮ ነው የወጣው እና ቆሰለ አይሁድን በዚህ ልክ በተመሳሳይ ቆሰሉ ቁስለ ስጋ ቆሰሉ ቁስላቸውን ይዘው ተቀመጡ ነፍሳቸውን በዚያ ልክ ነው የቆሰለችው እንዲያውም በሌላ ጊዜ ሌላ ጥጦስ የሚባል አንድ አንድ ሰው በዘመኑ ገዥ የነበረ ጥጦስ የሚባል ተነስቶ ሆድ ሆዳቸውን እየቀደደ እየቀደደ በቁስል ነው ያነደዳቸው። ሆድ ሆዳቸውን ማለት ነው። ቁስለ ስጋ ሁሉ ቆስለዋል አይሁድ ክርስቶስን እንዲህ እንዲህ አድርገው ሰቀሉት የሚባል ዝና ሰምቶ እንዲህ አይነት ዜና ሰምቶ ጥጦስ አምጣ ቤት አይሁድን እየሰበሰብ ከምጠል ብሎ እየሰበሰብ ሆድ ሆዳቸውን እየቀደደ በቁስል ማለት ነው። እነሱ ክርስቶስን እጁን በማቁሰላቸው ሆዳቸው ነው የቆሰለ። ስጋቸው የስጋቸው ቁስል በጣም ነው ያሰቃያቸው። በኋላ ሆዳቸውን ማደንዘዣ የሌለው ቁስለት ሆዳቸውን በጩቤ ሆዳቸውን በሰይፍ እየቀረደደ እየቀረደድ ያቆሰላቸው። ነፍሳቸውን በዚያ ልክ ነው የቆሰለችው። ይሁዳ በዕለቱ ሆዱ ቆሰለ። ጨንጓራ ቁስል ቁስል አለ። ሰው ነው የሚያነሳ የሚጥለው የነበረው የሚያነሳ የሚጥለው ይሁዳን ሰው ነው። ነፍሱ በዚያ ልክ ከዚያ የበለጠ በጣም ቆስላለች። ስላለች ነዳለች ለገነት አትበቃም፣ ገነት አትገባም። ምክንያቱም ቁስለኛ ናትና ቁስለኛ ናት። ለሕክምና አልበቃችም ለሕክምና አልደረሰችም። የቆሰለ ሰው ሕክምና ሲቀር ቁስሉ ይደርቅለት ይድን አደለ ባለመድኃኒት የቆሰለውን መድኃኒት ሲያደርግበት ቁስሉ ይደርቅ አደለ። እነዚህ ግን ቁስላቸውን ይዘው ራሱ ቁስለኛ ነን አላሉ። ቁስለኛ ኖረም ጥሩ ሰውነን በቁስል የሚባል የለን ማለት ነው። ይሁዳ ሆዱ ተቀዱ። አይሁድ ወዳቸው ተቀዶ ቁስላቸውን የሚክዱ ማለት ነው። ሚክዱ ነገር ግን ነፍሳቸው በጣም ቆስላ ስለነበረ ለገነት ሳይበቁ ቀሩ። ይሁዳም አይሁድም ነገር ግን ቁስላቸው ቆሰለ። በክርስቶስ ቁስል ነሳ ደውየነ ወጾረ ሕማመነ ነቢዩ ኢሳይያስ የኛን ቁስል ቆሰለ የኛን ደው ተሸከመ የኛን መከራ ሁሉ ተቀበለ ይላል ኢሳይያስ። ስለዚህ የአህዛብን ቁስል ቆሰለላቸው። አህዛብ ከቁስለታቸው ዳኑ ተፈወሱ፣ ከስጋቸው ቁስል፣ ከነፍሳቸው ቁስል በክርስቶስ ቁስል። አይሁድ ራሳቸውን አቆሰሉ። ራሳቸው ባቆሰሉት ለሰው ብለው ባቆሰሉት ቁስል ራሳቸው ቆሰሉ። ለሌላ የዳረጉት ሞት ለራሳቸው ወረደባቸው። ክርስቶስን የገደልን መስሏቸው፣ ክርስቶስን እንገድላለን ብለው ሲገድሉ ራሳቸው ሞቱ፣ ራሳቸው ተገደሉ በስጋም በነፍስም ይሁዳ ክርስቶስን አስገደልኩ ብሎ ክርስቶስን ሲያስገድል ራሱ ሞተ፣ በስጋም በነፍስ ሞተ። አይሁድ ክርስቶስን አስገደል አንድ ሰው እንግደል ይሻለናል፣ ይሄ ይሰነ ንቅተ የሚታጎል ሁሉ ህዝብ እንደሰው ሁሉ ከሚጠፋ አንድ ሰው እንግደል ብለው ለመግደል መስቀል ላይ ያወጡት የገደል ነው መስሏቸው፣ ግን ራሳቸውን ገደሉ፣ ራሳቸውን ገደሉ፣ ራሳቸው ሞቱ፣ ራሳቸው ሞቱ። ክርስቶስን ግን የገደል ነው መስሏቸው፣ ግን ሕያው ነበረ ሕያው ሁኖ አህዛብን ሕያዋን አደረጋቸው አዳናቸው። እነሱ ለምንድን ነው ቁስላቸው የተፈወሰላቸው? ለምንድን ነው ከቆስለት ይዳ ነው? ከማን ጽየራውን ይዘው ቀርበው እሾ ሆኖ አይደለም። ዘይ መንገድ አላጠሩም። መንገደኞቹን የሚያጥሩ አይሁድ ናቸው። እነዚህ ግን መንገዳቸውን ወደፊት የሚገሰግሱ መንገድን ወደፊት ማየት የቻሉ ወደፊት የተጓዙ ጽኑአን ናቸው። ሳያውቁት ለዚያውም እኮ ሳያውቁት ከዚህ በሰሙት ከጠላት በሰሙት እኮ ነው ከጠላት በሰሙት እንዲህ ሞገሰ ቃሉ አይ ቤት አንደበቱ ብሎ ማስተማሩን ራሱ ሲያስተምር እያዩት ምን አይነት ልዝብ ንግግሩ እያሉ በትምህርቱ የሚመሰጡ የሆኑ ትንትን ሳይነገርላቸው እ ድሮ ሳይመጣ ሳያውቁት ማለት እዚህ ላይ አይተው ብቻ ሁለንትናቸውን ያስረክቡ የሰጡ እንዲህ አድርገው ለምን ጽየረዳ ነው የያዙት። ሙሽራውን በደሞ አጠባቸው። ስጦታቸውን አይቶ በስጦታቸው መነሻነት ግን በደሞ አጠባቸው። በስጋው አከበራቸው። እሱ ተራቁቶ እርቃናቸውን ሸፈነላቸው፣ አለበሳቸው፣ አጎን አጽፋቸው። ቤተ አይሁድ ጸምሩን ሰራች፣ አህዛብ ደግሞ ለበሰችው። ለበሰችው እንተ አክቲ አጥረየት ሰደፈ ወእንተ አክቲ አጥረየት። ይሄ ቤተ አይሁድ ሰደፉ ወይም ኦፈ ጋና የሚለውን ያዘች። አህዛብ ደግሞ እንቁን ተቀበለች። እንቁን እንቁ የሚባለውን የያዘችው ተጠቀመችበት። በወርቁ እንቁ በሚባለው ምን ያደርጋል? ሰደፉ እንቁን ካላገኙበት፣ አርሶ አደሩ ንቧን የሚቆጣጠራት ንቧን የሚንከባከባት እኮ ስለ ማሯ ብሎ ነው። ማሩን ካልተጠቀሙበት ንቧ ምን ትሰራለች? ንቧን ትንከባክቦ ማሯ ላይ ሲደርሱ ማሯን መብላት ካልተቻለ፣ ኧረ ማሩ ይመረኛል ምን ያደርግልኛል ብሎ ማሩን ካልተጠቀሙት ምን ይሰራል፣ በንብ መነደፉ ምን ያደርጋል? ምን ይሰራልና ንብ የቱ መልክ ኑሯት ነውና? ለመልኳ ተብሎ ንብን የሚንከባከቧት ለማሯ ብሎ ነዋ። እንዲህ ነዋ የነበረው። እነሱ ግን ያን አይደለም፣ ወርቁን ትተው ሰደፍ ሰደፉ ነው፣ ማሩን እንትተው ንቡን ዝም ብለው ንቡን ዝም ብለው ንቡን ብቻ ምን ይሰራል፣ በማሩ ካልተጠቀሙበት። ተክል መትከሎ ምን ያደርጋል? መስቀል ማዘጋጀቱ ምን ይሰራል በመስቀሉ ካልተጠቀሙበት እና ዮሐንስ አፈወርቅም ይሄንን ነው አህዛብ አስተጋወፀ እየረዳ እነዚህማ ከሩቅ የነበሩት መጥተው አበባባውን ለቅሞ ሙሽራውን ተቀበሉበት። ሙሽራው ደግሞ በደሞ አነጽጣቸው በእርቃኑ ደግሞ እርቃናቸውን ሸፈነላቸው በስጋው አከበራቸው። እኒ ግን እሾሆን ብቻ ተሸክመው ቀሩ። ሸክም ዝም ብሎ ተሸክመው ተሸክሞ ዛፉን ሲያዩት ዛፉ ፍሬ የለውም፣ አበባም የለው እሾሃማ ነው። ያንን ብቻ ተሸክመው ቁመው ቀሩ። ለምን አበባውን ፍሬውንም አህዛብ ለቅሞ ወስደውታል፣ ከሩቅ መጠው። ከሞኝ ደጃፍ ነው ሞፈር ይቆረጣል ይላል የሀገሬ ገበሬ። መጽሐፍ ቅዱሳዊ ንግግር ነው። ከሞኝ ደጃፍ ሞፈር ይቆረጣል ማለት ሞኝ የተባሉ ቤታ ይሁድናት፣ ከሞኝ ደጅ ከሰነፍ ማለት ነው። ሞኝ ማለት ሰነፍ ማለት ነው። በአርሶ አደሩ ቋንቋ ሰነፍ ማለት ነው። ህዶ ያኛውን መቁረጥ አቅቶት፣ ከዚያ ሄዶ መቁረጥ ማየት አቅቶት እና ቤተ አይሁድም ሰነፉና ሰንፋ እሷ በር ላይ የበቀለው እሷ በር ላይ ያበቀለችው እሷ በር ላይ ውሃ ጠጥታ ያሳደገችው ተክል ፍሬ አውጥቶ አበባው ሁሉ እያለ በፍሬው በአበባው አልጠቀማለች። አህዛብ ከሩቅ ምስራቅ መጣው ተጠቀሙበት፣ ወሰዱት። አበባውንም ፍሬውንም ወሰዱት። እነሱ እሾሁን ተሸክመው ቀሩ። እስከ ዕለተ ምጽአት ድረስ ፍሬውን እንደተሸከሙ ፍሬውን ሳይሆን እሾሁ እንደተሸከሙ ነው የሚቀሩት ይጠብቃሉ እስከ ዕለተ ምጻት ድረስ ያኛውን ይዘው፣ በኋላ ሲያዩት ባዶ ነው፣ እሾሁ የበዛ ፍሬ የሌለው አበባ የሌለው ሆኖ ነው የሚያገኙት። አይሁድ በዚያን ሰዓት ነው ባዶነታቸው የሚታወቃቸው፣ የያዙት ተክል ጽየረዳ እንደሌለው ፍሬ እንደሌለው የሚያውቁት። ይልቁንም በጣም እሾሃማ እንደሆነ የሚያውቁት በዕለተ ምጻት ነው የሰቀል ነው። ለካን ይሄ ነው፣ በቃ ይሄ ነበር ለካ፣ እንዲህ ማድረግ ነበር የሚገባ ፍሬውን። ለካ ይሄ ነበር መስቀል ላይ የሆነው፣ ለካን ፍሬው እሱ ነበር ለካን ጽየረዳው ይሄ ነበር፣ ለካን ፍሬው ይሄ ነበር ብሎ በዚያን ሰዓት ይጸጸታሉ። በቃ እንዲህ ነው ብለው ያምናሉ፣ ማመናቸው አይረባቸውም አይጠቅማቸውም እንጂ ይላሉ። አባቶቻችን ሊቃውንት ሲተረጉሙ በዚያን ሰዓትስ የሰቀሉት አይሁድ ሳይቀሩ እንዲህ ይላሉ፣ የያዝነው ነው እሾህ ነው የያዝነው፣ አበባ የሌለው ፍሬ የሌለው ተክል ነው የያዝ ነው የተሸከም ነው። አሁን አውቀናል፣ ፍሬውን እንያዝ፣ ጽየረዳውን እንያዝ ቢሉ የዚያን ሰዓት ጽየረዳ አይሰጣቸውም፣ ፍሬ አይሰጣቸውም በዚያን ሰዓት መስቀል ላይ የሰቀልነውን ክርስቶስን እንቀበል፣ ስጋውን እንቀበል፣ ደሙን እንቀበል ቢሉ አይሰጣቸውም። አልፏል። የበጉራት ግብዣው አልፏል። ሰዓቱ አልፏል። ይዘጋል፣ ይዘጋል። ረሃቁ ምኔ ገበር ተአመፃ እናንተ አመፅን አድራጊዎች፣ እናንተ የአመፅ ሎሌዎች፣ አላውቃችሁም። ረሃቁ ምኔ ኩልክሙ፣ ከኔ ራቁ፣ ጥርግ ብላችሁ ሂዱ። ሁሉ ምኔ ርጉማን ማለት ነው በሌላ ንግግር እናንተ የተረግማችሁ ከኔ ራቁ ይላቸዋል። አረ ስጋ ንብላ ምን እንጠጣ፣ አረ እንደው ሳናውቅ ነው ቢባል አይቻልም። ግብዣው አልፏል፣ ተነስቷል። ማዕዱ ቀራኔዎ እስከ ለተምጻት ድረስ ነው የሚቆየው ማዕዱ፣ የክርስቶስ ማዕድ መስቀል ቀራኔዎ ላይ ያለው የማይነሳ እስከ ለተምጻት ድረስ ነው፣ ያን ጊዜ ይነሳል። ይሄ ማለት ስጋው ደግሞ የሚፈተት እስከ ለተምጻት ድረስ ነው፣ ከዚያ በኋላ ይነሳል። ምሳ ደብረ ጽዮን የሚባል የበጉራት የሚባል ዮሐንስ በራእዩ እንደነገረን ያ እስከዚያ ድረስ ነው ሰው መቀበል የሚቻለው። ያ የመጨረሻው ለምርጦቹ የሚሰጥ ነው። ያኛው ተመርጠው ለማዕድ ሰው ተመርጦ ነው የሚቀርበው። ያን ሰዓት፣ በዚያን ሰዓት ለህዛብ ነው የሚቀርበው፣ ለቤተ አይሁድ አይቀርብም። በዚያን ሰዓት ፅየረዳውን ለያዙ ፍሬውን ለያዙ ይቀርባል፣ ያ እንጂ እሾሁን ለያዙ ለቤተ አይሁድ አይቀርብም። ያ ግብዣ ግብዣ አይሆንም በዚያን ሰዓት። ልብላ ብለው ቢቀርቡ መብላት እንዳለበት አምነውም እንኳን ልቅረብ ቢሉ የለም አይቻልም በዚያን ሰዓት። እና ለዚያም ነው ታላቁ ሊቅ ዮሐንስ አፈወርቅ አህዛብ አስተጋቡ ውጽ እየረዳ ውሱ ኩስ ተርፈ ባባይሁድ አህዛብ መጠው ከሩቅ ለቀሙት። እነሱ ግን እሾሁን ይዘው ቀሩ። በቸርነቱ ነው የሚለው። እንደው በቸርነቱ አህዛብ አስተጋብ ውጽ እየረዳ በሂሩቱ በቸርነቱ በእግዚአብሔር ቸርነት አህዛውን መጠው ለቀሙት። አበውን መጥ አመኑበት፣ ማለት እኮ ነው። የእግዚአብሔር ቸርነት ባይሆን አህዛብ እንዴት ሊያስቀርባቸው ይችላል? የለም። የእግዚአብሔር ቸርነት ግን አህዛብ አበው ለቅመው ዘው እንዲቀርቡ፣ ስጦታ ዘው እንዲቀርቡ አደረጋቸው። እግዚአብሔር በቸርነቱ አህዛብ ግን ይዘው ቀረቡ። ውድ ስጦታው ይሄ ነዋ። ለክርስቶስ የምንሰጠው ጽየረዳ ነው። እሱ የሚሰጠን ምንድነው? መንግስተ ሰማያትን ነው። እኛ ለእግዚአብሔር ምንድነው የምንሰጠው? ጽየረዳ ነው። ጽይ ይረዳ አሁን ሰው ጽየረዳ ነው የሚሰጠው። እግዚአብሔር ምን ይሰጣል? መንግሥተ ሰማያትን ይሰጠናል። በጽይ ይረዳ ያንናገኛለን። እሱ ማለት ምን ማለት ነው ሲባል ማመን፣ ማመን ጌታ ኢየሱስ ክርስቶስ ስለ እኔ ብሎ ተሰቀለ፣ ስለ እኔ ብሎ ሞተ፣ ስለ እኔ ብሎ ተነሳ፣ አረገ፣ ዳግመኛ ደግሞ ሊወስደኝ ቀጠሮ ይዟል፣ ይመጣል ብሎ ማመን፣ ሰው የሆነ አምላክ፣ አምላክ የሆነ ሰው ብሎ ማመን። ጽየረዳ ማለት ይሄ ነው። ጽየረዳ ማለት ይሄ ነው። በዚህ እኛን መንግሥተ ሰማያትን ያወርሰናል፣ ይሰጠናል፣ ይሰጠናል። ነገር ግን ነገር ግን ፀየረዳውን ይዞ መገኘት ከኛ ይጠበቃል እሾህ ይዞ እንዳን ግን አሁን እሾህ እንዳይሁድ እንደ ይሁዳ ይሁዳም እኮ ባልተፈጠረ በተሻለው ነበር ባልተፈጠረ ተፈጠረ በተሻለው ነበር እም ይሄ ሶለሶ ሶቤ ተወለ ታዲያ ይሁዳስ ባልተፈጠረ በተሻለው ነበር ሐዋርያነት ምን በቀረችበት ነበር እኛንም እንደዚያን እንዳያስ ብለና አረ ምን ክርስቲያን መሆን በቀረብ ነበር እንዳያስ ብለና እንዳያስ ብላ ሐላፊነት መሰጠት ደግሞ የበለጠ እዳ አለ እኮ የበለጠ እዳ አለ ሐላፊነት ተሰጥቶት ማጥፋትና ኃላፊነት ሳይሰጠው የሚያጠፉት ጥፋት ደግሞ በጣም ይለያያል። መምህር ሆኖ ማጥፋትና ምዕመን ሆኖ ማጥፋት በጣም ይለያያል። ሀብታም ሆኖ አለመስጠትና ድሃ ሆኖ አለመስጠት በጣም ይለያያል። ቅጣቱ ራሱ ይለያያል። ቅጣቱ በጣም ነው የሚለያየው እና ባለጸጎቹ ምነ ባለጸጋ ባልሆኑ በተሻላቸው ነበር የሚባልበት ደግሞ ካልሰጠ፣ ምነ ድሃ በሆነ ነበር ድሃ በሆነ ነበር። ምነ መምህር ባልሆነ በተሻለው ነበር ካላስተማረ አካል አስተማረ። በታሪክ መዛግብት አንድ የሚተረክ ታሪክ አለ። አባቶቻችንም በትርጓሚ አምጥተው ተርጉመውልናል። ማቴዎስ ላይና ሁለቱ የተማሩ ናቸው። ሁለቱ የተማሩት አካል አንዱ ተምሮ እየዞረ ያስተምራል። ደቀ መዛሙርትን ያበዛል። ምዕመናንን ያበዛል። አንዱ ደግሞ ተምሮ ገዳም ገባና ሰባ ይዞ ዘግቶ ኖረ። ዘግቶ ኖረ እና በመጨረሻው በመጨረሻው ሁለቱም ከዚህ ዓለም የሚለዩበት ጊዜ ሲደርስ በዚህ ዓለም ተምሮ እያስተማረ የነበረውን የምዕመንነትንም ዋጋ የመምህርነቱን ዋጋ ሰጠው እግዚአብሔር። ያኛው ግን ተምሮ ገዳም የገባ የዘጋውን ባህታው ይሁን ግን ምንድን ያለገው እግዚአብሔር ሆዱ ላይ ቆምበታለው። ገና ህይወቱ ሳይተርፍ ነፍሱ ከስጋ ሳይተር ሆዱ ላይ ቆምበታለው። እግዚአብሔር አንዱን መልአክ አዘዘው። ሆዱ ላይ ሲቆምበት የተማረው ትምህርት እንደ ባቄላ እንደ ወቀሎ እየተስፈናጠረ አካል እየገዛ ወጣ ወጣና መምህር እንደ መምህርነት ሳይሆን እንደ ምዕመን ሁኖ መንግስተ ሰማያትን ወረሰ። ለዚያውን ባህታዊ ሆኖ በገዳም ስለኖረ በዚያች ብቻ ያገኛትን የመምህርነት ዋጋ ያጣላ። ስለዚህ ይሄ ሰው ባልተማረ በተሻለው ነበር ለዚህ ሰው፣ ምክንያቱም በመማሩ የሚያገኘውን ጸጋ አጣ። ያኛው ግን በመማሩ በማስተማሩ ጸጋ አገኘ። ምዕመን ሁኖ በማመኑ ጸጋ አገኘ። ይሄ ሰው ምዕመን ሁኖ በማመኑ ብቻ ነው ጸጋ ያገኘው። መምህር ሁኖ በመማሩና በማስተማሩ የሚያገኘውን ጸጋ ግን አጣ። እና እንዲህ አይነት ሰው ነው ባልተማረ በተሻለው ነበር ይባላል። ተምሮ ያጠፋ ሰው ስልጣነ ክህነት ኑሮት ወስ በስልጣነ ክህነቱ ያልተጠቀመ ሰው ስልጣነ ክህነት ባልኖረው በተሻለው ነበር ማለት ይሄ ነው። ዛፉን ባልተክለው ነበር በተሻለው ነበር። ሰው እንጀራ ባይጋግሩ በተሻለው ነበር ካለበላ እንደገና ነው የሚረባው። ወጡን ባልሰራው እንደገና ይሸተዋላ፣ የወጡ ማዕዛ እንደገና ሆዱን ነው የሚያቅለሰልሰው እንደገና እንደገና የመብል ፍላጎቱን ነው የሚነሳበት። ባልሰራ በተሻለው ነበር፣ ባላየው በተሻለው ነበር ማለት ይሄ ነው እና ጸጋ ተሰጥቶት በጸጋው ያልተጠቀመ ሰው ጸጋው ባልተሰጠው በተሻለው ነበር። ዝም ብሎ ንጹህ በሆነ ያችኛዋ ባለችዋ ባለችዋ በተጠቀመት በተሻለው ነበር። ቤት አይሁድም ይሄን የገጠማት ይሄን የገጠማት እና እያንዳንዳችን ጸጋለን። አዎ ጸጋለን። አንድ ሰው ያለ አንድ ጸጋ ከእናቱም አይጸና አይወጣም። ያስፋፋዋል። እውነት ነው። ያስፋፋዋል፣ ያሰፋዋል፣ ያወፋል።